ተፈጥሮን መሰረት ባደረጉ የአፈር ጥበቃ ስራዎች የተጎዳውንና ምርት መስጠት የተሳነውን መሬት በማከም ምርትና ምርታማነትን መጨመር ይቻላል። በጅማ ዞን ዴዶ ወረዳ የአፈር ለምነት ችግር በሚስተዋልባቸው በአርሶ አደሩ ማሳ በተፈጥሯዊ መንገድ አፈሩ እንዲያገግም የሚያስችል ተግባር ተኮር የምርምር ስራ እየተካሄደ ይገኛል። አርሶ አደሮችም ከዚህ ቀደም በእርሻ ማሳቸው የሚያገኙት ምርት ዝቅተኛ መሆኑን ጠቅሰው ከቅርብ ጊዜያት ወዲህ ግን የተለያዩ የእጽዋት ችግኞችን በመትከል የአፈር ለምነትን ጠብቀው ስንዴን በማልማት ተስፋ ሰጪ ውጤት ማግኘታቸውን ተናግረዋል። ዱራን ብጩ ገዲ ሸሳ ገዲ በኋላ ከዚህ በፊት በዚህ ማሳ የሚገኘው ምርት በጣም ዝቅተኛ ነበረ። በዚህ ዓመት በጣም ጥሩ ነው መጀመሪያ እርከን በመስራት አፈር ታጥቦ ወደ ሌላ አካባቢ እንዳይሄድ የተለያዩ እጽዋቶች ተክለናል። ተመራማሪዎቹና የግብርና ባለሙያዎቹም አግዘውኝ እነሱ ባሉት መሰረት ስንዴ በማሳየ ዘርቼ ምርት አያያዙም እጅግ በጣም ጥሩ ነው። አፈራችን እንዳይሸረሸር ይህን ልምድ ለሌሎች አርሶ አደሮችም ቢደርስ ጥሩ ነው ብዬ አስባለሁ። የዘንድሮ ደግሞ ዩኒቨርስቲዎች መጥቶ ሲሰሩ ለየት ይላል። ለየት የምለው ምንድን ነው? ያ ጎርፉ ጠርጎ ምህደውን አስቀራ። መሬታችን የጨመረ ይመጣ ደሞ ሱኒ የሱን አምና ለማየት ስንዴ ዘርተዋል። በጣም አሪፍ ነው። ተመራማሪዎቹ ባሳያቸው ዘዴ በመጠቀም በውስን መሬት ላይ የጀመሩትን ስንዴ ልማት አስፋፍተው የአፈር ለምነትን በተፈጥሮአዊ መፍትሄዎች እየጠበቁ የበለጠ ፍሬያማ ለመሆን እንደሚሰሩ አረጋግጠዋል። ቦይን ሳኩን የረሲ ረክነ ጉዳኑ ረት ካቱ እሙረትን ከዚህ ቀደም በማሳችን ላይ ቦይ ባለመውጣቱ ትልቅ ችግር ሲያደርስብን ነበር። ከባለፈው አመት ወዲህ ግን የጅማ ዩኒቨርሲቲ ተመራማሪዎች ቦዩን እንድናስተካክል፣ እርከን እንድናወጣ የተለያዩ ችግኞችን አምጥተው ተክለውልን፣ ከዚህ በተጨማሪም የተለየ የስንዴ ምርጥ ዘርተውልናል። ይህ የስንዴ ሰብል ፍሬው በጣም የተለየና ምርት በጣም ስለያዘ ተጠቃሚ እንደሚያደርገን አምናለሁ። ወደፊት አፈሩን ለምነት እየጠበቀንና የተንከባከብን የበለጠ ውጤታማ ለመሆን እንሰራለን። በዚህ ሁኔታ የሚሄዱት ከሆነ አሁን አሁን ተመላልሶ በሳምንት ውስጥ በአስራ አምስት ቀን በሶስት ቀን መጥቶ ስለሚከታተሉን መሬቱ እንዴት ሆኖ እንዳለ እያዩ ላይ ስላሉ በዚህ የሚቀጥሉት ከሆነ ከሰፈሮች ጋር ተወያይተን ከሁሉም ሁሉም ሰዎች ከሰዎች ጋር አስፋፍተን ለመስራት ተስፋለን ብዬ አስባለን። በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ የአፈር ጉዳዮች መምህርና ተመራማሪ እንዲሁም የኔቸር ቤዝድ ሶሉሽን ፕሮግራም አስተባባሪ ዶክተር ባዩ ዱሜ አፈር እንዳይታጠብ በማድረግ የእርሻ መሬትን አርሶ አደሮች በተፈጥሯዊ መንገድ በመንከባከብ ስንዴም በማልማት ምርታማ መሆን የቻሉበት ተሞክሮ አበረታች የምርምር ውጤት መሆኑን አመላክተዋል። በተፈጥሮ አሁን እነዚህ በንድ በመኖሩ ወይ ደግሞ እርከን በመኖሩ እርከን ሲደመር ሳር በመኖሩ ሳር በመኖሩ ያንን ሊሸረሸር ይሸረሸራል ብለን የጠበቅነው ነው አፈር እዛው ላይ ስለቀራለን። የአፈሩ ለምነት አለና ምርቱ ይጨምራል ነው የምንጠብቀው ተስፋ። ስለዚህ እንደምናየው አሁን አርሶ አደሮቻችን ሲጠይቁት ያንን ራሱ ያወዳድሩታል። እነዚህ ከዚህም በፊት ይሄን እንትኑን አናት ራሱ ይወስዱና የስንዴውን ከዚህም በፊት ይህንን አይመስልም ነበረ። ይሄ ኢንዲኬት የሚያደርገው ምንድን ነው? ምርቱ እየጨመረ ነው የሚለውን ሊነግሩን ይችላሉ ማለት ነው። አርሶ አደሩ ለዚህ ስራ ምንም ወጪ ሳያወጣ በአካባቢው ባለው ነገር በመጠቀም በዘላቂነት የአፈር ለምነትን በመጠበቅ ምርታ ማለቱን ማሳደግ እንደሚችል የተፈጥሮና የአካባቢ ጥበቃ መምህርና ተመራማሪ ጌትነት ሰይድ ተናግረዋል። እንግሊዝ ሀገር ከሚገኙ ሁለት ዩኒቨርሲቲዎች ክሬንፊልድና ሳሴክስ ዩኒቨርሲቲ ጋር በመተባበር ይህንን የአፈር መራቆት መፍትሄ ለማበጀት ከ ከማህበረሰብ ና ከባለሙያዎች ጋራ የምክክር መድረክ ተዘጋጅቶ ከዛ በተለዩት መፍትሄዎች የእርከን ስራ፣ የሳር ተከላ ና የችግኝ ተከላዎች ተመራጭ ሆነው አግኝተናቸዋል ማለት ነውና፣ ምርትና ምርታማነትን ከመጨመር አንጻር አሁን ላይ ያለው ሰብል ከማሳው ያልተነሳ ቢሆንም ሰብሉ ያለበት ሁኔታ ያለበት ሁኔታ በጣም ከዚህ በፊት ከነበረው የተሻለ አቋም የተሻለ ሁኔታ ላይ ያለ መሆኑና የተሻለ ምርት ሊሰጥ የሚችል መሆኑ ተስፋ ነው ማለት ነው። ልምዱን በሁሉም አርሶ አደሮች ዘንድ በማስፋት የአፈር ጥበቃ ስራው ተጠናክሮ ይቀጥላልም ነው የተባለው። ስለዚህ ተስፋ አለው። ኔክስትም ደሞ እንደዛው ስለሚቀጥል ያን በየአመቱ እያወዳደር ምን ያህል ምርት ጨመረ፣ ምን ያህል የአፈር ለምነት ጨመረ፣ ምን ያህል አፈር አስቀረ ነው የመሸርሸር የሚገባውን እዚህ አፈር ላይ እዚህ መሬት ላይ ምን ያህል አስቀረ ነው የምንለው እናያለን፣ ማለት ነው።